ሰላም ጤና ይስጥልን ከሚዛን ሚዲያ የዕለቱን አበይት ዜናዎችን ይዘንላችሁ ቀርበናል። እስከ ዜናዎቹን ፍጻሜ አብራችሁ እንድትቆዩ በአክብሮት የጋበዝን። በቅድሚያ ወደያዝናቸው ወደ ሀገር ዜናዎች እናልፋለን። እንኳን ለ1446 ኛው ኢድል ፊጥር በዓል በሰላም አደረሳችሁ። በኢድል ፍጥር በዓል ህዝበ ሙስሊሙ ከአምባገነኑ መጅሊስ ጋር ባለመስገድ አማራጭ የኢድ ሶላት መስገጃ ስፍራዎች እንዲጠቀም ጥሪ ቀረበ። ህዝበ ሙስሊሙ ለህገወጡና ለወንጀለኛው መጅሊስ ተባባሪ ባለመሆን በየአካባቢው እንዲሰግድ ከሀገር አቀፍ የመጅሊስ ቅሬታ አቅራቢ ግብረ ኃይል ጥሪ ተላልፏል። ግብረ ኃይሉ በአዲስ አበባ የሚገኘው ህዝበ ሙስሊም ኳስ ሜዳ ሀበሻ መርከዝ፣ ወይም ሀጂ ዘይኑ መስጂድ ቤተል መሀንዲስ ሰፈር አብደላ ኢብኑ መስዑድ መስጅድ፣ ቄራ ሰፈር አልዩ መስጂድ፣ ሱልጣን አሊ ሚራህ መስጅድ አዋሬም፣ ሱዳን ክለብ ሳርቤት አደባባይ አለም ባንክ፣ የአቃቂው አለም ባንክ፣ ኢማሙ አህመድ ሜዳ መስጅድ፣ ካራ ግራር ሃምዛ መስጅድ፣ አለም ባንክ ስልጤ ሰፈር መስጅድ፣ ፉርቃን መስጅድ፣ መሳለሚያ ቢላል መስጅድ፣ አስኮ አካባቢ አወልያ፣ አባዶ ኮንዶሚኒየም መስቀለኛው ጋር የሚገኘው መስጅድ፣ ጃሊያ ጀርመን አደባባይ ቶታል፣ ሼህ ዐብዱላህ አልሐረሪ መርከዝ፣ ሲኤምሲ አልዕምራን መርከዝ መሳለሚያ 01 ሀሊድ መስጂድ፣ ሰፈረ ሰላም ቢላል መስጂድ፣ ኮልፌ ኢማም ሐሰን መስጂድ፣ ገርጂ ኢብኑ አባስ መስጂድ አማራጭ መጠቀም እንደሚችል የገለጸ ሲሆን ከነዚህ በተጨማሪ በተለያዩ የሀገሪቱ ክልሎች ከተሞች የሚገኙ ሙስሊሞች መጅሊሱ ባለበት ባለመታደም የህዝብ ሙስሊሙ በተለይም በአመለካከቱ ብቻ ሪፎርም በሚል በመጅሊሱ ደፍጣጭነት ግፍ እያስተናገደ የሚገኘው አህለ ሱና ወይንም ሱፊያው ማህበረሰብ የመብት ጥሰት በመቃወም ዒድን ከመጅሊሱ ውጪ ባሉ አካባቢዎች ሊሰግድ ይገ ይገባል። በማለት ሀገር አቀፍ ግብረ ኃይሉ አስታውቋል። ከሀገር አቀፍ ግብረ ኃይሉ የህዝብ ግንኙነት ኃላፊ ጋር ቆይታ አድርገና እንደሚከተለው አቅርበነዋል። በቅድሚያ ለመላው የእስልምና ማህበረሰብ በተለይም ደግሞ በየቦታው በመጅሊሱ እየተሰቃዩ የተንደዳቱ እየተዋከሉና ለእስር ለመከራ እየተዳረጉ ለምስ ሙስሊሞች እንኳን ለአንድ ሺ 446ኛ የኢድ አልፈጥር በዓል አደረሳቸው እያልኩ ሁሉንም አብሽሮ መስሉ ቅርቡ ነው ከኛ ጋር ነው ልላቸው ፈልጋለሁ። በመቀጠል የሀገር አቀፍ ግብረ ኃይል ኮሚቴ ሁሉም ሙስሊም ማለት ይቻላል ለኢድ ሰላትን በየአካባቢው በየመስጊዱ በየሀሪማ በየዛውያው በሚቀርበው ቦታ ራሱ ከነዚህ ሰዎች ተገሎ እንዲሰግድ ጥሪን ማስተላለፍ ፈልጋለሁ ማለት ነው። እንግዲህ ይህንን የምንልበት ትልቁ ምክንያት፣ ከመጅሊሱ ጋር እንዳይሰግድ የምንልበት ምክንያት መጅሊሱ ለሙስሊሙ ኅብረተሰብ የቆመ ሳይሆን በሙስሊሙ ኅብረተሰብ ላይ የቆመ ተቋም ስለሆነ ነው ማለት ነው መጅሊሱ ባለፉት ሁለት ዓመታት ተኩል ብቻ እንኳን ብና ይሄንን መጅሊስ ከተቆጣጠረበት ጊዜ ጀምሮ በተለይም ረመዳን በመታወቁ ህዝብ ሙስሊሞችን በማሸበር በማወቅ መስጊዶችን ወደ ጦር ሜዳ በመቀየር እንደዚሁም ደግሞ ሙስሊሞችን እናቶች ሳይቀሩ ወጣቶች ሳይቀሩ አካል ጉዳተኛ እያደረገ ትልቅ መከራና ስቃይ እየዳረገ እያስደበደበ ወሮበሎችን እየገዛ እያስደበደበ ኢማሞችን እያባረረ ወንዝኖችን እያባረረ መድረሳዎችን እየበተነ እምጫትን ከነ ልጇ እስር ቤት እያሳሰረ ወጣቶችን ሰብስቦ እያሳሰረ እያሳደደ እያሰቃየ በብዙ መከራ ውስጥ ተጠቅሶ በማይ አልቅል መከራ ውስጥ ህዝበ ሙስሊሙን ዘፍቆት ዛሬ ህዝበ ሙስሊሙ እርስ በርሱ የጉሪጥ እንዲተያይ ያደረገ መጅሊስ። ይህ መጅሊስ ለሙስሊሙ የቆመ ሳይሆን ሙስሊሙ ላይ የቆመ ጠንቅ ስለሆነ ከዚህ ቡድን ጋር ሆኖ አንድ ላይ መስገድ አስፈላጊ ሆኖ ስላልሆነ ሁሉም በየአካባቢው እንዲሰግድ የሚል ምክር ማቅረብ እፈልጋለሁ ማለት ነው። ያው ሌላው ምናልባት ህዝቡ ስታዲየም ከዚህ ከበዳይ እና ከአምባገነን መጅሊስ ጋር አብረው እንዳይሰግድ የምንልበት ምክንያት ማህበረሰቡ ራሱንም የሴኩሪቲ ወይም የደህንነቱን እንዲጠብቅ ማሰብ ነው። ይህም ምንድነው? ምናልባት ህዝበ ሙስሊሙ እንዲያስታውስና እንዲጠነቀቅ የምናስተላልፈው ባለፈው የኢፍጣር ፕሮግራም በተጠራ ሰዓት ላይ የአዲስ አበባ መጅሊስ እና ሌሎች እነዚህ በመጅሊሱ ውስጥ ያሉ የወጣት አደረጃጀቶች የኢፍጣር ፕሮግራሙ ላይ ሰልፍ አድርገው ነበረ፣ ወይም የተቃውሞ አይነት አንስተው ነበረ። ያንን በማድረግ ያው ከጸጥታ አካላቶች ጋር በተፈጠረ አለመግባባት ወደ 600 ወር ከዛ በሳቸውኑ ሰዎች ታስሮ ነበረ። አሁንም መጅሊሱ ዋና ታርጌት አድርጎ እየተንቀሳቀሰ ያለው ፎይ የተባለው ግለሰብ አለመያዝን ተከትሎ ሰልፍ ወጣት ሊቅ አደረጃጀቶቹ በተለይ በአዲስ አበባ መጅሊስ እየተንቀሳቀሰበት እንደሆነ ያው ሰምተናል። ስለዚህ ያው እዛ አካባቢ ላይ የሚከሰቱ የትኛውም ድርጊቶች የትኛውንም የሚከሰቱ ከሰጥ አካላትም ጋር የሆኑ የሰልፍም የሚባሉት ነገራቶች ኃላፊነቱ የሚወስደው ይኸው መጅሊስ ይሆናል ማለት ነው። ምክንያቱም ሰልፍ ማድረግ መብት ነው መቃወምም ችግር የለውም። ምክንያቱ የተሰደቡት ነቢያቸው ስለ ላ ስለም ናቸው። በእሳቸው አንደራደሩ ኦፍኮርስ። ነገር ግን ኃላፊነት የሚወስድ አካል መኖር አለበት። በጓዳ ተደብቆ በእነዚህ አይነት በበዓላቶች ጊዜ ላይ አቅመ ደካማ ይመጣል። ትላልቅ እናቶች ይመጣሉ። ትላልቅ አባቶች ይመጣሉ። ህፃናት ይመጣሉ። ይህንን ኃላፊነት የማይወስድ ሰው በሌለበት ሰልፍ ጠርቶ ህዝበ ሙስሊሙን ማስደብደብ ይሄ ኃላፊነት የጎደለው ስራ እንደመሆኑ መጠን እኛ በከፍተኛ ሁኔታ እናወግዘዋለን፣ እንቃወመዋለን ሰ ስለዚህ ህዝበ ሙስሊሙ ወይም ሙስሊሙ ማህበረሰብ የዒድ አል ፈጥርን በዓል በየአካባቢው ምክንያቱም ይህንን ሰልፍ ሲደረግ ከፀጥታ አካላቶች ጋር ቀጥታ ግጭት ይፈጠራል ግጭት በሚፈጠርበት ሰዓት ላይ የወጣት ሊግ አደረጃጀቶች ቀጥታ ቢቢሱ የሚያስፈታቸው የወጣት ሊግ አደረጃጀት ካርድ የሌላቸው ወይንም መታወቂያ የሌላቸው አካላቶች እስቲል እስካሁን ድረስ እንዳልተፈቱ ነው ያለን መረጃ የሚያመለክተው። ስለዚህ ስሙ ሙስሊሙ ራሱን ከዚህ ከእንደዚህ አይነት ጸባጫሪ እንዲሁም ጸረ ሰላም ኤዱን በሰላም እንዳይጠናቀቅ ከሚደረጉ እንቅስቃሴዎች ራሱን በማቀብ በተለያዩ አካባቢዎች በየአካባቢ ባሉ ቦታዎች በአቅራቢያ የሚሰገርባቸው አማራጭ ቦታዎች አሉ በአዲስ አበባ በተለይ በእነዚህ አይነት ቦታዎች ሄዶ ሙስሊም ማህበረሰብ ሊሰግድ ይገባል። ሰላሙን፣ የራሱን ደህንነት፣ የልጆቹን ደህንነት፣ የእናቱን ደህንነት፣ የወንድሙን ደህንነት ሊጠብቅ ይገባል። መጅሊሱ ያሰበው ከባድ ነገር ስለሆነ ከዚህ መጅሊስ ጋር ከዚህ ጨቋኝ ረብሸኛ ጽንፈኛ መጅሊስ ጋር ህዝብ ሙስሊሙ አብሮ መስገድ የለበትም። እናቶችን የሚያሳስር መድረሰን የሚያዘጋ ምግቦችን የሚያባረር ሆሞችን የሚያሰቃይ ምድሪስ ጋር አብሮ መስገድ የለበት የምንላለን። ከዚህ በተጨማሪ ከድህነቱ በተጨማሪ ይህንንም ከግንዛቤ ማድረግ ህዝበ ሙስሊሙ በየአካባቢውና በየመስጂዱ እንዲሰድ ስንል ጥሪ እናስተላልፋለን። በአዲስ ከተማ የአሊ መስጂድ ማህበረሰብ ተበዳይም ሆኖ እንደ ወንጀለኛ በጸጥታ አካላት በየጊዜው የእስር ሰለባ እየሆነ ይገኛል በማለት የአካባቢው ነዋሪዎች ገለጹም። ህገ ወጡ መጅሊስ ያደራጀው አካል የመስጂድ ንብረትን ማፈራረስ ያላጠገበው የመጅሊሱ ቡድን የህዝቡን መኖሪያ ቤት ያወደሙ አካላት ለይስሙላ ቢያዙም ጣቢያ ሳይደርሱ የሎሚ ሜዳ ወረዳ 12 ፖሊስ ጣቢያ ለቋቸዋል በማለት ለሚዛን ቅሬታቸውን አስረድተዋል። ነገር ግን በሌላ በኩል ተበዳዩ የሱፍዩ ማህበረሰብ በደሉን ዋጥ አድርጎ ማለፉ እንደ ጥፋት እየታየ ሆን ተብሎ ወጣቱ እና ወላጅ እናቶች ሳይቀር በየጊዜው እያሰረ መሆኑ በህዝቡ ላይ አለመረጋጋትን ፈጥረዋል በማለት ለሚዛን አስረድተዋል። በመጅሊሱ አደራጅነት ቤት ንብረታቸው ከወደመባቸው ውስጥ ስዒድ ካሚል እንዲሁም ሁለት ጓደኞቹ እስካሁንም ያልተፈቱ መሆኑን የተገለጸ ሲሆን እንዲሁም ከሰሞኑ በሌሊት አቡዬን አይኑን ክፉኛ የተጎዳው አረቦ ወንድሙን እና ኢብራሂም ግፍ እየተፈጸመብን ነው ሲሉም በጸጥታ አካላት የሚደርስባቸውን ኢፍትሃዊነት መግለጽም ጥሪታቸውንም አስረድተዋል። ህገወጡ የሽብር መጅሊስ የወረዳው ፖሊስን በማዘዝ ፖሊስ ጣቢያውንም ከህገ መንግስታዊ አሰራር ውጪ ህጉን በመጣስ በሙስናና ብልሹ አሰራር በሚመስል መልኩም ህግን በተጻረረ አካሄድ ከሁከት ፈጣሪዎች ጋር በየቤቱ እየገቡ ወጣቱን በሌሊት እያፈሱ ይገኛል። የፍትህ ያለህ የመንግስት ያለህ ሲሉም ጥሪያቸውንም አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትራምፕ ከተሾሙት የውጭ ጉዳይ ሚኒስትር ጋር ለመጀመሪያ ጊዜ መወያየታቸው ተገለጸ። በጠቅላይ ሚኒስትር ዶክተር አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር መጋቢት 182017 ዓ ም ልደት ለመጀመሪያ ጊዜ ይፋዊ በሆነ መልኩ መወያየታቸው ተገለጸ። ማርኮ ሮቢዮ እና ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ሀገራት መካከል የሁለትዮሽ ግንኙነትን ማጠናከር አክሎም በጋራ ቅድሚያ በሚሰጣቸው ጉዳዮች ላይ በስልክ መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ገልጿል። ሀገራቱ በአፍሪካ ቀንድ መረጋጋት ማምጣት አንድ የውይይቱ ርዕስ እንደነበር የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ዋቢ በማድረግም አትቷል። በሪፐብሊካኑ የትራምፕ አስተዳደር የተሾመው የውጭ ጉዳይ ሚኒስትር ሀገራቸው ለሰላማዊ እና የበለጸገች ኢትዮጵያ ድጋፍ እንደምታደርግ አረጋግጠውላቸዋልም ተብሏል። ትራምፕ በመጀመሪያ አስተዳደራቸው ወቅት ግብጽ ህዳሴው ግድብን ታፈነዳለች ማለታቸው የኢትዮጵያ መንግስትን ያሳዘነ እንደነበርም አይዘነጋም። በሰሜኑ ጦርነት ምክንያት አሜሪካ የምትሰጣቸው ብድር እና ኢትዮጵያን ከአገዋ ማስወጣቷንም የሚዘነጋ አይደለም። አዲሱ መሪ ወደ ነጩ ቤተ መንግስት መግባትን ተከትሎም ከጠቅላይ ሚኒስትር ዶክተር አብይ እንኳን ደስ ያሉት መልእክት ካስተላለፉም በኋላ ግንኙነቱን ለማድረግ ጥረቶች ነበሩም ተብሏል። በዚህ መሰረት የዲሞክራቶች ከዋይት ሃውስ መውጣትም እንደ ኢትዮጵያ ላሉ ሀገራት አዲስ መስመር ወይንም አዲስ እድል የሚያመጣ ሊሆን ይችላል ብለው ሊያስቡ እንደሚችልም ተንታኞች ገልጸዋል። ሀገር ውስጥ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ ወደ ያዝናቸው ወደ ባህር ማዶ ዜናዎች እናልፋለን። ሶማሊያ አሜሪካ የአየር ማረፊያዋን እና ወደቦቿን በብቸኝነት እንድትቆጣጠር ሀሳብ ማቅረቧ ተገለጸም። ሶማሊያ ስትራቴጂካዊ የአየር ማረፊያዎቿ እንዲሁም ወደቦቿን አሜሪካ በብቸኝነት እንድትቆጣጠር ሀሳብ ማቅረቧን ተገልጿል። የሶማሊያ ፕሬዝዳንት ሐሰን ሼህ ሙሐመድ ሀሳቡን ያቀረቡት ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጻፉት ደብዳቤ መሆኑን ዘገባዎች አመላክቷል። መጋቢት 17 ቀን 2017 ዓ.ም ዕለት በአንድ የአካባቢው ዲፕሎማት የተረጋገጠው ደብዳቤው ሶማሊያ አሜሪካ በብቸኝነት እንድትቆጣጠራቸው ሀሳብ ካቀረበችባቸው መካከል በባሊ ዶንግሌ የሚገኘው የአየር ማረፊያ ጨምሮ የበርበራ እና የቦሳሶ ወደቦችን እንደሚያካትትም ተገልጿል። ደብዳቤው አክሎም ቦታዎቹ ስትራቴጂካዊ መሆናቸውን ጠቅሶ ሀሳቡ በቀጠናው የአሜሪካ ተሳትፎ ለማጠናከር እድል የሚፈጥር ነው በማለትም አመላክቷል። በተጨማሪም ለአሜሪካ ያልተቋረጠ ወታደራዊና ሎጂስቲካዊ መዳረሻ እንደሚያረጋግጥ እናም በቀጠናው የውጭ ኃይሎች መሰረት እንዳይጥሉ እንደሚከላከልም ተጠቁሟል። ሀሳቡ ሶማሊያ የራሷ ግዛት እንደሆነች በምትገልጸው ሶማሊላንድ ግዛት ውስጥ የሚገኘው የኤርትራ ወደብን ያካትታል የተባለ ሲሆን የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን በኩላቸው አሜሪካ ሙሰኛ አገዛዝ ሲሉ ከጠሩት የሶማሊያ መንግስት ጋር የምታደርገውን ግንኙነት ትታለች ሲሉ በመግለጽ ሀሳቡን ውድቅ አድርገዋል። አክለውም ዋሽንግተን አሁን ላይ ሰላማዊ፣ የተረጋጋ እና ዲሞክራሲያዊ ሀገር መሆኗ ለዓለም ካሳየችው የሶማሊላንድ መንግስት ጋር ለመገናኘት ዝግጁ ነችም በማለት ገልጸዋል። የውጭ ጉዳይ ሚኒስትሩም በርበራ ወደብን በተመለከተ ከማን ጋር መገናኘት እንዳለባትም አሜሪካ በትክክልም ታውቃለች ሲሉም ተናግረዋል። ቱርክ የኢስታንቡል ከተማ ከንቲባን በማሰሯም በርካቶች የተቃውሞ ድምፅ አሰሙም። በቱርክ የሀገሪቱ መሪ የኤርዶጋን ኤኬ የተባለው ፓርቲ ቀንደኛ ተፎካካሪ የሆነው የኢስታንቡል ከተማ ከንቲባ ኢክሪም ኢማም ጎሎ መታሰር ተከትሎ ባለፉት ቀናት በቱርክ በተነሱ የተቃውሞ ሰልፎች ወደ 1900 ሰዎች መታሰራቸው ተገልጿል። ከኢስታንቡል የጀመረው ተቃውሞ ወደ ሌሎች የሀገሪቱ አካባቢዎች መዛመቱት ተገልጿል። በአንካራም ተቃውሞ የተካሄደ ሲሆን በተቃዋሚዎች ፖሊስ ፖሊስ እርምጃ የወሰደ ሲሆን በርካቶች ማሰሩንም ተገልጿል። ይህም የኤርዶጋን መንግስት ጸረ ዲሞክራሲያዊነቱን ማሳያ ነው በማለት ቱርካውያን የተቃወሙት የሚገኝ ሲሆን በትላንትናው እለትም አርብ፣ በኢስታንቡል የኤርዶጋን መንግስት የሚቃወም ሰልፍ ተካሂዷል። አሁን በቱርክ የተደረጉ ያሉ ሰልፎች ከ2013ቱ የቱርክ ከፍተኛ አለመረጋጋት በኋላም ከፍተኛ የተቃውሞ ማዕበል ነው በማለትም ዘገባዎች አመላክቷል። በማይናማር በተከሰተ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር ከሺህ በላይ ማለፉ ተነገረ። በማይናማር በተከሰተው ከባድ የመሬት መንቀጥቀጥ የማቾች ቁጥር ከአንድ ሺህ በላይ ማለፉ የነፍስ አደን ሰራተኞች የሀገሪቱ ባለስልጣናት አስታውቋል። ህይወታቸው ካጡ በተጨማሪ በሺዎች የሚቆጠሩ ሰዎች የአካል ጉዳት እንደረስባቸውንም ተሰምቷል። በአደጋው በርካታ ህንጻዎች ወደ ፍርስራሽነት መቀየራቸውንም የተለያዩ የሚዲያ ዘገባዎችም አመላክተዋል። በማይናማር የደረሰው የመሬት መንቀጥቀጥ በሬክተር ስኬል 7.7 የተለካው የመሬት መንቀጥቀጥም ከማይናማር ባሻገር በጎረቤት ታይላንድም ጉዳት ማድረሱንም ነው የተገለጸው። እስካሁን ድረስ በአደጋው ከ1000 በላይ ሰዎች ህይወታቸው ሲያልፍ 2400 ሰዎች ቁስለኛ መሆናቸውንም የሀገሪቱ የሆስፒታል መረጃዎች ይፋ አድርገዋል።